አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴናችሁ፣ ሰላም ናችሁ ወይ? ሰላም ሰላም ብያለሁ ውድ ተመልካቾቼ፣ ዛሬ በፍየል ዙሪያ ምርጥ የሆነ ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አትሰላችሁ። ከረዘመ ክፍል ሁለት አደርገዋለሁ፣ ካረዘመ ደግሞ በአንድ ክፍል ጨርሰዋለሁ ማለት ነው። በጣም በፍየል ዙሪያ ማንኛውንም የህልም ፍቺ ጥያቄ ካላችሁ እስከ መጨረሻው ከተከታተላችሁ ፍቹን ታገኛላችሁ ማለት ነው። ምክንያቱም ሁሉንም ዝርዝር ፍቺውን ነው ይዤ ያቀረብኩት። ላይክ አድርጎ ሰብስክራይብ አድርጎ ላይክ ማድረጋችሁን ደግሞ አትርሱ። ወደ ህልሞ እሄዳለሁ እንዳጠቃላይ፣ ከዛ ደግሞ የፆታ ዝርዝር ካለ ወደ ፆታ ዝርዝር ያገባ፣ ያላገባ እያለ እናያለን። ከሌለ ደግሞ ለሁላችሁም ይሆናል ማለት ነው። አንድ ወንድ በህልም ውስጥ በተራራ ጫፍ ላይ ፍየል ካየ ይሄ ፍቺ የፍላጎትን ማስረጃ ነው። ብዙ ፍላጎቶች እንዳለው ያመላክታል። መድረስ የሚፈልግበት ፍላጎት ማለት ነው። ተራራ ጫፍ ላይ ፍየል ከተመለከተ ምናልባትም የመልካምና የኑሮ የተትረፈረፈ ህይወትን ምልክት ነው። ፍየል በህልም ውስጥ ሙሉ በሙሉ በፀጉር እንደተሸፈነች ከተመለከተ አንድ ወንድ ህልም አላሚ በህይወት ውስጥ የምትታይ ጥሩ ሴት ልጅ እንዳለች ያመላክታል። ያላገባ ከሆነ እንግዲህ የቀረባት ሴት ካለች መልካም ባህሪ ያላት ሴት እንዳለች ያመላክታል በፀጉር የተሸፈነ ፍየልን አንድ ወንድ ከተመለከተ ማለት ነው። ፍየል ከዛፎች ላይ ቅጠል እየበላቸው ወይም ደግሞ ከዛፎች ላይ ለመብላት እንደምትወጣ በህልም ከተመለከተ ይህ ለባለ ራእዩ ምናልባት ለባለትዳር ከሆነ ባለ ራእዩ ሚስቱ በርጣ እርዚቅ እንደሚኖራት ሲሳይ እንደሚኖራት እና መልካም ሴት እንደሆነች ያመላክታል። ትዳር የሌለው ከሆነ ደግሞ ሰፊ እርዚቅ እንደሆነ ያሳያል ማለት ነው። ወይም ደግሞ መልካም ዜና እንደሚሰማ እና መተዳደሪያ ወደ ህይወቱ እንደሚመጣ ያሳያል። አንድ ወንድ ከፍየል እረኛ ጋር እንደተቀመጠ በህልም ካየ ይህ በህይወት ውስጥ ከፍተኛ ቦታ ላይ እንደሚደርስ የሚያሳይ ማስረጃ ነው። በህልም ውስጥ ስለ ፍየሎች መንጋ ማለም እንዲህ መንጋ ሁኖ ተሰብስቦ በህልም ማየት ለዛውም ደግሞ መንጋዎቹ በህልም በጸጥታ ሲራምዱ፣ አንድ ላይ መንጋ ሆኖ ሲራምዱ በህልም ማየት ለአንድ ሰው ወይም ለአንድ ወንድ ይሄ ፍቺ የህይወቱን መረጋጋትና ስኬት እንደሚያገኝ ማስረጃ ነው። ማንኛውም ምኞቱ እንደሚሳካ፣ እነሱ ቀስ ብለው የሚራመዱ ከሆነ የፍየል መንጋዎች፣ የሚፈልገው ምኞት ላይ ማሳካት እንደሚችል ያመላክታል። ባለትዳር ሴት ወይም ባለትዳር ወንድ በህልም ውስጥ ፍየልን ከተመለከተ ጥርነትን፣ ሰፊ መተዳደሪያን እና በሁሉም የህይወት ዘርፎች ላይ የሚያገኘውን መሻሻል ያመላክታል። ትንሽዬ ፍየል በህልም ስትተረጎም የጥሩነት የመተዳደሪያ እና ገንዘብ የማግኘት ምልክት ነው። በነገራችን ላይ ዝርዝር ፍቺ ወደ ውስጥ አለ ማለት ነው። አሁን ሁለት ፈቺዎች ይህን ፍቺ ፈተውታል። ሌላኛው ፈቺ ደግሞ ምን ይላል? በህልም ውስጥ ማንኛውንም ፍየል እንዲሁ ማየት የጽናትና የተፈለገው ነገር ላይ ለማሳካት መቻል ምልክት ነው። አንድ ሰው በተራሮች ጫፍ ላይ ፍየሎችን ካየ ይህ ራዕይ የሚያመላክተው ባለ ራዕዩ በጽናት የሚደርስበት ቦታ ላይ እንደሚደርስ ነው። በጥንካሬ በጽናት ማለት ነው። ፍየል በህልም ውስጥ ማየት እና ብዙ ዛፎች ባሉበት ግጦሽ አካባቢ ከነበረች ፍየሏ፣ ይህ በኑሮ ሁኔታ ውስጥ የተትረፈረፈ እና በቀላሉ ገንዘብ ማግኘት ምልክት ነው። በህልም ፀጉር የተሸፈነች ፍየል ማየት ይሄኛው ሁለት ህልም፣ የቀድሞ ሌላኛው ፈች መግቢያ ላይ ፈትቻለው። ሁለተኛው ህልም ፈች ደግሞ እንደ መግቢያ የፈተውን እያቀረብኩላችሁ ነው። ለምን የሁሉም ሰው ህልም ፍቹ ሊለያይ ወይም የምታልሙበት መንገድ ሊለያይ እንደ ህይወታቸው ስለሆነ ሊለያይ ስለሚችል ማለት ነው። እና ቅምን ብለናል። በህልም ፀጉር የተሞላ ፍየል ማየት ፈጣሪ ፈቅዶ በቅርቡ ስፍር ቁጥር የሌላቸው ጥቅሞችን ማግኘት ነው። ቅድም ደግሞ መልካም ሴትና አጠገብ ያለ ሴት ያመላክታል ብለናል። አንድ ሰው በህልም ውስጥ የፍየል ወተት እንደሚጠጣ ካየ ይህ ራአይ ግቦችን እና ግቦችን እንደሚያሳካና የተትረፈረፈ መልካም ነገሮች ወደ ህይወቱ እንደሚመጣ ያመላክታል። ማንኛውም ህልም አላሜ ፍየሎችን እየመገበ እንደሆነ በህልም ካየ ይህ ፍቺ ከቆንጆ ልጅ ጋር የቅርብ ትዳሩን ቆንጆ ሴት ልጅ እንደሚያገባ በቅርቡ ለአንድ ወንድ ላላገባ ወንድ ያመላክታል ማለት ነው። አንዲት ያላገባች ሴት ልጅ ብዙ ፍየሎችን በተሰብስቦ ወይም የፍየሎችን ቡድን በህልም ውስጥ ካየች ይሄ ፍቺ ብዙ ስኬቶችንና ማንኛውንም ግቧን ማሳካት እንደምትችል ላላገባች ሴት ይገልጻል። አንዲት ያላገባች ሴት በህልሟ ፍየል ከተመለከተች ሀብታም ሰውና ጥሩ ባህሪ ያለውን ሰው እንደምታገባም ያሳያል። ፍየሎችን በህልም እያረደች እንደሆነ ከተመለከተች ያላገባች ሴት ልጅ ይህ በቅርቡ ማግባት እንደምትችል እና በህይወቷ ውስጥ በጣም ደስተኛ እንደምትሆን ያሳያል። በእውነታው እንግዲህ ፍየል የሚያርድ ሰው የለም ሴት ሆኖ በህልሟ ግን አንዲት ሴት ያላገባች ሴት ፍየል ስታርጅ ከተመለከተች ትዳር እንደምትይዝ እና ያገባችው ከትዳር ጓደኛዋ ጋር ደግሞ ደስተኛ ሆና እንደምትኖር ያመላክታል ማለት ነው። ፍየሎችን እየነዳች እንደሆነ በህልም ካየች ደግሞ ይህ የምትኖርበትን ጭንቀትና መከራ ማውቃቱን ያሳያል። አንዲት ሴት ፍየሎችን እየነዳች ከተመለከተች፣ ባለትዳር ሴት ደግሞ የሚሰጠውን ፍቺን እንመልከት። በባለትዳር ህልም ውስጥ ፍየልን ማለም በእውነታው እርጉዝ ካልሆነች ይሄ እርግዝና ምናልባት ና በእውነታው እርጉዝ ሁና ባለትዳር ሴት እርጉዝ ሁና ፍየልን ካለመች ምናልባት መንታ ልታረግዝ ትችላለች። እርጉዝ ካልሆነች ደግሞ እርግዝና ሊሆን ይችላል። ባለትዳር ሴት በህልም ፍየሎችን እየነዳችው እንደሆነ በህልም ካየች ይህ የሚያሳየው ብዙ ገንዘብና ሰፊ መተዳደሪያ እንደምታገኝ ነው። አንዲት ነፍሰ ጡር ሴት በእውነታው ነፍሰ ጡር ሴት የሆነች ሴት በህልማ ፍየሎችን ከተመለከተች ያለምንም ድካም ያለምንም ምጥ ሳይገራባት በቀላሉ እንደምትወልድ ወይም ምጧ ገር እንደሚሆንላት ያሳያል ማለት ነው። አሁንም ነፍሰ ጡር ሴት በህልሞ ውስጥ ፍየልን ከተመለከተች መንታ ጸንሳ ሊሆን እንደሚችልም ያሳያል ማለት ነው። አንዲት ነፍሰ ጡር ሴት በህልም ውስጥ ፍየል ማየት ልጇን ከወለደች በኋላ የምታገኘውን አስደሳች ክስተቶችና የተትረፈረፈ መልካምን ነገርም ያመላክታል። እንዲሁ ፍየልን ከተመለከተች ማለት ነው። የተፈታችን ሴት ደግሞ እንመልከት። ትዳር የፈታች ሴት በህልም ውስጥ ፍየል ወደ ቤቷ ስትገባ ካየች ይህ ፍቺ ማለት ነው፣ የጦርነት የመተዳደሪያ የገንዘብና የጭንቀት የችግር መወገጃ ህልም ነው ማለት ነው። ፍየል ወደ ቤቷ ገባች ማለት ጥሩ ነገሮች ወደ ህይወቷ ይመጣሉ፣ ችግሮቿ ይወገዳሉ፣ ገንዘብ ታገኛለች፣ ብዙ ነገሮች ወደ ህይወቷ ይመጣል ማለት ነው። የፍየልን ጥቃት ፍየል ስትወጋት በህልም ከተመለከተች ደግሞ የተፈታች ሴት ይህ የሚያመላክተው በሚቀኑባት እና ለእሷ መጥፎ በሚያስቡባት ሰዎች አብራ እንደምትኖር ነው የሚያመላክተው። ስለዚህ ይህንን ደግሞ ራሷ እንዳትጎዳ ወይም ጉዳት እንዳያደርሱባት መጠንቀቅ አለባት ማለት ነው። ትዳር የፈታች ሴት ፍየል ስትወጋት ካየች አብራ የምትኖረው ከማይወዷት ሰዎች ጋር፣ መጥፎ ከሚመኙላት ሰዎች ጋር እየኖረች እንደሆነ ያመላክታል። ለወንድ ደግሞ እንመልከት። አንድ ወንድ በህልም ፍየሎች እንደሚገዛ ካየ ይህ የምስራች እንደሚደርስ ወደ ህይወቱ ያሳያል። አንድ ሰው አንድ ሰው ካልፍ አንዳንዴ ወንድ እንደሚጠቅሰው አንድ ወንድ በህልም ውስጥ ፍየል ከተመለከተ በቅርቡ የሚያገኘውን ጠቃሚና ጥሩ ነገር ያመላክታል። ነጭ ፍየል በህልም ውስጥ ከተመለከተ ወንድ አላሚ ጥሩ ስነምግባር ምግባርና ንጹህ ልብ እንዳለው ያመላክታል። አላሚ ሆኖ ታዲያ ጥሩ ስነ ምግባሩ ንጹህ ልብ ያለው ማለት ነው ነገር ግን አንድ ወንድ ፍየል እንደሚፈልግ በህልም ካየ አዲስ ጓደኛ እንደሚፈልግ ያሳያል። እንግዲህ ሴት ጓደኛ እንደሚፈልግ ማለት ነው። አንድ ወንድ ህልም አላሚ ጥቁር ፍየልን በህልም ከተመለከተ ህልም አላሚው ሚስጥር እንደሚይዝና ጠባቂ እንደሆነ፣ ሚስጥር እንደሚጠብቅና ግትር የሆነ ባህል እንዳለው አመላካች ነው እና በህይወት ውስጥ ምናልባትም በህይወት ውስጥ ያለች ጠንካራ ሴትንም ሊያመላክት ይችላል ያለበለዛ ደግሞ የራሱ ባህሪ ግትር እንደሆነ ሚስጥር እንደሚይዝ ያመላክታል፣ ጥቁር ፍየልን ከተመለከተ። ወይም ደግሞ ጠንካራ ሴት ከጎን እንዳለች ሊያመላክት ይችላል። የሞተ ፍየልን በህልም ማየት። የሞተ ፍየል በህልም ማየት ከማይመቹ ራእዮች አንዱ ነው። ምክንያቱም ጥፋትንና ኪሳራን የሚያመላክት ነው። እንዲሁም አንድ ወንድ በህልም የሞተ ፍየል ካለመ ወይም እንዲህ አይነት ራእይ ከተመለከተ ይህ የሚያመላክተው በጣም የሚወደውን ነገር ባለራእዩ እንደሚያጣ ነው። ምናልባትም በገንዘብ እጦትና እዳ መከማቸትም ሊያጋጥመው ይችላል። በህልም ውስጥ የሞተ ፍየል አይቶ የሞተው ፍየል ግን የበሰበሰ ከሆነ እንግዲህ የሞተው ፍየል ወደ መበስበስ እየሄደ በቃ የቆየ ከሞተ የቆየ እንደሆነ በህልም ካየ ይሄ ፍቺ የጭንቀትና የጭንቀት ቀናትን የማስወገድና የደስታ ጊዜዎች ወደ ህይወት እንደሚመጡ ያመላክታል። በስብሷል። ብስብስ ብሎ ስለበተበላሸ ስጋው የሞተው ፍየል በህልሞ ጭንቀትን፣ አስቸጋሪ ጊዜያቶችን አስወግዶ መልካም ነገሮች ወደ ህይወቱ ደስታ እንደሚመጣ ነው። አንዲት ያላገባች ሴት በህልማ ፍየሎችን በገዛ እጇ ስታርድ ታየች። ይህ በቅርቡ ትዳሯን የሚያሳይ ማስረጃ ነው። እንዲሁም ይችው ህልም አላሚ ፍላጎቷን እስከምታሳካ ድረስ ጥረቷን ትቀጥላለች። የምትፈልገውን ነገር ሁላ ታገኛለች ማለት ነው። ች ባለ ረአይ ፍየሉን ካረደች በኋላ በህልም ስጋውን እንድ ስታከፋፍል በህልም ከተመለከተች ይህ ህልም አላሚው በእውነቱ የምታውቀውን አንድ አረጋዊ ሰው እንደሚሞት ያሳያል ማለት ነው። ፍየሉን አርዳ ስታበቃ ስጋውን ለሰው ስታከፋፍል ከተመለከተች በእውነታው የምታውቀው አረጋዊ ወይም አሮጊት ወይም ሽማግሌ ሰው እንደሚሞት ያሳያል ማለት ነው። ፍየሎች በህልም ሲወልዱ የሚሰጠውን ፍቺ ደግሞ እንመልከት። አንዲት ነፍሰ ጡር ሴት ፍየል በህልም ስትወልድ ካየች ይህ አወላለዷ በጣም ቀላል እንደሚሆን ምጥ እንደማይገ እንደሚገራላት ነው። እንደገናም ደግሞ ፍየል ስትወልድ ከተመለከተች ይህን ህልም ካየች በኋላ ብዙ መተዳደሪያና ጥሩ ነገሮች ወደ ህይወቷ እንደሚመጡም ያሳያል ማለት ነው። ከወለደችም በኋላ ልጇ እርዝቅ ይዞ ይወለዳል እንደማለት ነው። ነጭ ፍየልን በህልም ሲተረጎም ደግሞ ነጭ ፍየል በህልም ማየት ጻድቅ እና ንጹህ ሴትን ያሳያል። ነጭ ፍየል በህልም ለነጠላ ሴት ጋብቻን ያመላክታል። እንደገና ደግሞ ህልም አላሚው በአዲስ ስራ ወይም ደግሞ በቤቱ ካሉ ሰዎች አንዱ በዘመዶችም ሊሆን ይችላል፣ በማንኛውም ሴት አካባቢ እርግዝና ሊፈጠር ይችላል። ነጭ ፍየል ማየት ከቤተሰቦቻቸው አንዷ ሴት ልታረግዝም ትችላለች ማለት ነው። ወይም ደግሞ አዲስ ስራ ልትገቡም ትችላላችሁ። ወይም ደግሞ ያላገባሽ ኮንሺ ደግሞ ትዳር ትይዣለሽ እሺ እንደገና ደግሞ ከቤተሰቡሽ አባል ነጭ ፍየልን ካለች ከቤተሰቡሽ አባል እርጉዝ ካለች ምናልባት እርግዝና ሴትም ሊሆን ይችላል። እንዲሁም ደግሞ ብዙ ነጭ ፍየሎችን ደግሞ በህልም ካየሽ አሁንም ከቤተሰብ አባል እርጉዝ ካለ ከቤተሰቦችሽ ወንድ ወንድ ሊሆን ይችላል። ጥቁር ፍየል ደግሞ በህልም ምን እንደሚሰጥ እንመልከት። ጥቁር ፍየልን በህልም ማየት ህልም አላሚው ውሸትን የማይወድ ቅንነትን የሚመርጥ እና ከሁሉም ሰው ጋር ባለው ግንኙነት በቅንነት የሚታወቅ ሰው መሆኑን ያሳያል። ነገር ግን አንድ ሴት በህልሟ ጥቁር ፍየል ካየች ይህ እሷ ራሷ ባህሪዋ እንደሆነ ያመላክታል። ምክንያቱም ግልጽነትን የማትመርጥ ግትርና ጠንካራ ስብዕና ያላት ግትር የሆነ ሴት መሆኗንም ያሳያል። አንድ ሴት አንድ ወንድ ካለመ እንግዲህ ምን ብለን ፈተነዋል፣ ውሸትን የማይወድ እና ቅንነትን የሚመርጥ ነው። ከሁሉም ሰው ጋር ያለው ግንኙነት ጥሩ እንደሆነ ነው። አንድ ሴት ከሆነች ደግሞ ጥቁር ፍየልን የተመለከተችው እሷ ግትር እንደሆነች እና በማንኛውም ነገር ላይ ግልጽ መሆንን የማትፈልግና ግትር እንደሆነች ስብዕናዋ ጠንካራ እንደሆነ፣ ሰዎች ደግሞ ይቺ ጥሩ ናት ወይስ መጥፎ ናት ለማለት ባህሪዋ አሻሚ እንደሚሆንባቸው ነው። አንድ ሰው አንድ ወንድ ትንሽዬ ጥቁር ፍየል በህልም ቢያይ ይሄ ግትር የሆነችን ሚስት ትንሽዬ ጥቁር ፍየል ደግሞ እንደ በጣም ትንሽ የተወለደች ሳይሆን መካከለኛ ሆና ጥቁር ፍየል አንድ ወንድ ከተመለከተ ባለትዳር ሰው ወይም ደግሞ ያላገባም ሊሆን ይችላል። ፍቅረኛው ወይም ሚስቱ እንደው የሆነ ነገር ሲላት ፊት ለፊት አይኗን አፍልጣ መልስ እንደምትመልስለት እና ግትር ሚስት እንዳለችው ያመላክታል ማለት ነው። የሆነ ነገር ካላት አብራ የምትመላለስ ሚስት እንዳለችው፣ ስለዚህ ይችን ሰው ከጎደኛ ከዘመድ ጋር በሚገናኝበት ጊዜ ጥንቃቄ ማድረግ አለበት መልስ በለመደችው አፏ። ነገር እንዳታመጣበት ማለት ነው። ግጥር ስለሆነ ነገር ሲሏት አብራ ፍጥጥ ብላ ስለምትመልስ ጥንቃቄ ማድረግ አለበት ይላል እዚህ። ምክንያቱም ፀብ ታመጣበታለች ማለት ነው። በህልም ትንንሽ ማንኛውም ሰው ትንንሽ ፍየሎችን ወይም ወጣት ወጣት ፍየል ወጣት ፍየሎችን ማየት ጥሩ ከሚሆኑት ራእዮች አንዱ ነው ይላል። ምክንያቱም ባለትዳር ሴት በህልማ ወጣት ፍየል ካየች ብዙ ልጆች እንደምትወልድ ማስረጃ ነው ወይም ብዙ ልጆች እንዳሏት ነው። እንዲሁም በህልም አንድ ትንሽዬ ፍየል ማየት ደግሞ ለባለትዳር ለባለትዳር ለባለትዳር ትንሽ እየፍየል ማየት እሷም ደግሞ እንደዚሁ ጠንካራ የሆነ ነገርኛ፣ ወይም አቋሟ ጠንካራ የሆነች እና አሻሚ አሻሚ ጥሩናት አይደለችም የሚል ባህሪዋን ለመግለጽ የሚያሻማ ባህሪ እንዳላት የሚያመላከት ነው። ትንሽ እየፍየል ባለትዳር ሴት ከተመለከተች ማለት ነው ከሁሉም ሰው ደግሞ ግልጽ እንዳልሆነችና የሆነ በቃ ግልጽ ያልሆነች ጥሩ ናትም አይደለችም ለማለት የምትከውድ ናት፣ ባለትዳር ሴት ትንሽ የፍየልን በህልም ከተመለከተች። የበህል የፍየል ሞትን ማየት በአስቸጋሪ ሁኔታዎች እና ድርቅንና አነስተኛ ድህነትን ያሳያል። ማለት ፍየል ሲሞት የፍየል ሞት ባለራእዩ በቁሳዊ ችግሮች እንደሚሰቃይ በጭንቀት በሀዘን እና በችግር የተሞላ አስቸጋሪ ጊዜ ውስጥ እንደሚገኝ ያመላክታል። ማንኛውም ህልም አላሚ ፍየል ሲሞት ከተመለከተ ማለት ነው። የፍየል ሞት ህመም ምናልባት ምሳሌ ሊሆን ይችላል ህመምን፣ ወይም ደግሞ አካላዊ ድካማችሁን ወይም የስነ ልቦና ከውስጥ በጭንቀት እየታመማችሁ መሆኑንም ሊያመላክት ይችላል ማለት ነው። ድብርት፣ ሀዘን፣ ጭንቀት እንደተሞላችሁም ሊያመላክት ይችላል ፍየል ሲሞት ካያችሁ። ምናልባት ውስጣችሁ በዲፕሬሽን በጭንቀት ተሞልታችሁ ወይም በዚህ የታመማችሁ እንደሆነ ሊገልጽላችሁም ይችላል ማለት ነው። ህልም አላሚ ምንም ድምፅ ሳይሰማ ምንም ድምፅ ሳይሰማ የፍየለን ባህል መሞትን ከተመለከተ የአይምሮ ጤንነት እንደሚኖረው አመላካች ነው። አይምሮ ጤናማ እንደሚሆን አመላካች ነው ይላል እንግዲህ ፍየሎችን በህልም ሲገዙ ማየት ባለ ራዕዩ መልካምነትንና ጥሩነትን የሚያመላክት ሲሆን ምናልባትም የስራ ፍላጎትን ሊያመላክት ይችላል። ህልም አላሚው ፍየል ሲገዛ ከተመለከተ ከአንዱ ቤት ወደ አዲስ ቤት ከነበረበት ቤት ወደ አዲስ ቤት መሄዱንም ወይም ካለ ቤት አለው ሌላ አዲስ ቤት ሊሰራ እንዳሰበ ያመላክታል። ወይም ወደ አዲስ ቤት መጓዙን ሊያመላክት ይችላል ማለት ነው። እሺ፣ አሁን ደግሞ ፍየሎች ወደ ቤት ውስጥ ሲገቡ ወይም ፍየሎችን ቤት ውስጥ ማየት ደግሞ የሚሰጠውን ፍችን ነው። ህልም አላሚው ፍየሎች ወደ ቤቱ እንደገቡ ካየ ይህ በእሱ በህይወቱ ማለት ነው፣ በቁሳዊ ሁኔታው ላይ በኑሮ ሁኔታው ላይ የተሻለ ለውጥ የሚያሳይ ማስረጃ ነው። ይህም ደስታን ወደ ህይወቱ ያመጣለታል ማለት ነው። ህልም አላሚው ፍየሎች ወደ ቤቱ ሲገቡ ከተመለከተ ብዙ ልጆች እንደሚወልዱና የብዙ ልጆች አባት ወይም የብዙ ልጆች እናት ልትሆኑ እንደምትችሉም ያሳያል። እነዚህ ልጆች ደግሞ ጻድቃንና ጥሩ ልጆች ነው የሚሆኑት። ብዙ ፍየሎች ወይም ፍየሎች ቤት ከተመለከታችሁ ልጆቻችሁ በጣም ስነምግባር ምግባር ያላቸውና ብዙ ልጆች እንደምትወልዱም ያመላከታል ማለት ነው። ወደ ቤታችሁ ፍየል ሲገባ ማየት የሚያመላክተው ባለትዳር ከሆናችሁ የምትኖርት የተረጋጋ ህይወትን ያሳያል። ነገር ግን ያላገባ ከሆነ ደግሞ ፍየል ወደ ቤቱ ሲገባ ይሄ ምንድነው የምትሆነውን በቃ የምትሆነውን የምትመጥነውን ሰው እንደሚያገኝ የትዳር አጋር እንደሚያገኝ ነው። የፍየል ወተት በህልም በህልም የፍየል ወተት ሲጠጣ ከተመለከታችሁ የሚያመላክተው ባለራዕዩ ብዙ ገንዘብ እንደሚያገኝና ብዙ ያልተቋረጠ መልካም ነገሮች ወደ ህይወት እንደሚመጣ የማይቋረጥ መልካም ነገር ወደ ህይወት እንደሚመጣ ያመላክታል። የፍየል ወተት ስትጠጡ ካለማችሁ ብዙ ገንዘብ ታገኛላችሁ ማለት ነው። ሌላው ፍየል ስትወጋ ማለም። ደቂቃ እንዳይረዝም እያየሁ ነው። የፍየል ስትወጋቸው በህልም ማለም ባለ ራእዩ ከሚፈሩት የተወሰነ ሰዎች ተግጻጽ አሁን፣ እኔ ለምሳሌ ፍየል ስትወጋኝ ከተመለከትኩኝ እኔ ከመፈረው ከአባቴ፣ ከህቴ፣ ከማንኛውም ሰው ተግጻጽ ሊደርስብኝ እንደሆነ ምክር ሊደርሱ ሊገጽጽ፣ አንቺ ለምታደረገልሽ አንቺ ለምትለብሻልሽ ብለው ሊሉኝ እንደሆነ ያመላክታል። በአጠቃላይ ምንድን ነው ፍየል ስትወጋችሁ ከተመለከታችሁ ይሄ ህልም አላሚ ከሆነ ከአባቱ ከወንድሙ ተግዛት እንደሚሰማ ያመላክታል ማለት ነው። ሌላው ደግሞ በጥቁር ፍየል በህልም ሲያጠቃችሁ ከተመለከታችሁ መጥፎ ዜና ለባለ ራእዩ ይደርሳል ማለት ነው። ምናልባት ደስ የማይል ዜና ልሰሙ ትችላላችሁ። ነጭ ፍየል ሲወጋችሁ በህልም ካያችሁ ደግሞ ምንም ጉዳት ከሌለው መልካም ዜና እንደሆነ ነው። ጥቁር ፍየል ሲወጋችሁ መጥፎ ዜና ነው። ነጭ ፍየል ስትወጋችሁ እና ካላመማችሁ ደግሞ መልካም ዜና እንደምትሰሙ ነው። የፍየል ፀጉር በህልም ረጅም ከነበረ ይህ የደህንነትና መረጋጋትን ያመላክታል። ፍየል ፀጉሯ ረጅም ሆኖ ከተመለከታችሁ ድንገት ማለት ነው። ሌላው ደግሞ አንዲት ነጠላ ልጃገረድ ቡናማ ፍየል በህልም ካየች መጪው ጊዜ የተትረፈረፈ ገንዘብ ታገኛለች። እንዲሁም የችው ህልም አላሚ ያላገባች ሴት ቡናማ ፍየል በህልም ካየች ደስታንና በነዚያ ህልሙን ባየችበት ቀናት ውስጥ የምስራች ወደ ህይወቷ እንደሚመጣ ያመላክታል። አሁንም የችው ነጠላ ህልም አላሚ ያላገባች ሴት በህልም ቡናማ ፍየል ካየች እና ስጋውን ከበላች የከባድ ህመምና በበሽታ መያዟን ያመላክታል። ቡናማ ፍየል የቡናማ ፍየል ስጋ ከበላች ያላገባች ሴት በከባድ በሽታ መያዙን ያመላክታል ማለት ነው። አንዲት ያላገባች ሴት ልጅ በህልሟ ቡናማ ፍየል ስትመለከት እና ሲታረድ ካየች ይሄ ቡናማ ፍየል ሲታረድ ታየች፣ በቅርቡ የምታውቀውን ሰው ማጣት ወይም በሞት ማጣትን ያመላክታል። አሁንም እችሁን ማላሜ ፍየል በህልማ ከተመለከተች ደስታ ቡናማ ፍየል በህልም ከተመለከተች በሚቀጥሉት ቀናት የምታገኘውን አዎንታዊ ለውጦች ያመላክታል። በአጠቃላይ ምናልባት ቡኒ ፍየል ስለምትሉ ብዬ ነው ይሄን ያስገባሁት ማለት ነው እንጂ ብዙ ፍቺው ተፈቷል ማለት ነው። አንዲት ያላገባች ሴት የፍየል መንጋ በህልም ውስጥ ካየች ይህ ማለት ብዙ ጥሩ ነገርና የተትረፈረፈ መተዳደሪያ ይኖራታል ማለት ነው። ይች ህልም አላሚ የፍየል መንጋ ከፊት ለፊቷ በህልም ሲራመድ ከተመለከተች የምትመኘውን ግቦችና ምኞቶቿን ስኬት ታደርሳለች ማለት ነው። አንዲት ያላገባ ሴት በህልማ ፍየሎችን በመንገድ ስታቋረጥ ማየቷ ብዙም ሳትቆይ ከፍተኛ ደረጃና ሀብት ያለውን ሰው ታገባለች ማለት ነው። ስትቆርጥ ነው ፍየሎች የፍየል መንጋ እንዲሄዱ ክፍል ክፍል አርጋቸው በፍየሎች መሀል ቆርጣ ስታልፉ ከተመለከተች ብዙም ሳትቆይ ሀብታም እንድታገባለች ማለት ነው። አሁን የምናገሩት ስለ ፍየል መንጋ ስለሆነ ማለት ነው። ህልም አላማ በህልም ውስጥ የፍየል መንጋዎችን ማየት ወይም ፍየሎችን የፍየል መንጋዎች ታርደው ማብስ ስታበስል ማየት እያጋጠማት ያለውን ጭንቀቶችን የስነ ልቦና ችግሮቻል እንዳስወገደች ያሳያል ማለት ነው። እንዲሁም ፍየሎችን መንጋ እንዲሁ ባለራዩ ሲመለከት በቅርቡ መልካም ዜና እንደሚሰማ እያሳያል ማለት ነው። ውድ ተመልካቾች እንግዲህ በፍየል ዙሪያ ይሄን የመሰለ እዚ አቀርቤላቸዋለሁ እስከመጨረሻው በትግስት ከሰማችሁት ተጠቅቃችሁ ከሰማችሁት የፍየልም ፍቺ አታጡትም በእርግጠኝነት ማለት ነው። ሁሉም በዝርዝር ስለተፈታ ማለት ነው። ግን አንዳንዴ ጫፍ ላይ የተሰሙና ሩጣችሁ ኮመንት ትጽፋላችሁ። እስከ መጨረሻው ተረጋግታችሁ ፍቺውን አግኙ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንደምታበረታችን እርግጠኛ ነኝ። ደህና